እንግዲህ ለማንኛውም አብርሽ ከፈተና ወጥቷል ማለት ነው። ሩታን አብርሽና ሄርሜላ አብርሽ በማያውቀው መንገድ እንግዲህ ምሳ አብረው በልታው ከዛ እንግዲህ ከመኪና ቁልፋ ወጥተው ሰጥተው ሄርሜላን ከውስጥ አስገብተው አስተኝተው ካሜራ ደቅ ነው እንግዲህ፣ ንጹህ ነው አይደለም፣ አብረው ነው የሚኖሩ አይደለም ለማለት እንግዲህ ጓደኞቹ ፈትኖታል። ምንም ጓደኞቹ ብቻ አይደለም ሁሉም እንግዲህ ለኢትዮጵያ ሕዝብ እንግዲህ አብርሽ ተፈትኗል ማለት ነው እና ስለዚህ አብርሽ ፈተናውን አልፏል። ሩታ እንግዲህ ተረጋግታለች ማለት ነው። አብረው ይኖራሉ አብረው ናቸው ብለው እንግዲህ አዝና ነበር ሩታ እንግዲህ አብርሽ ደግሞ ምንም ነገር እንዳላደረገና ንጽሕናውን አስወጥቷል ማለት ነው። ስለዚህ ይህን ይመስላል። ቪዲዮዋን እንግዲህ ላይክ እና ሼር ሰብስክራይብ እያረጋችሁ አበረታቱኝ በያላችሁበት። የፈጣሪ ሰላም ከሁላችን ጋር ይሁን። ያው ትንሽ ቃላት አጥሮ ያል እንግዲህ የአገሪቱ ጉዳይ የምታውቁ ታውቃላችሁ፣ እና ለዛ ነው የጠፋሁት። እንግዲህ እግዚአብሔር አምላክ ሀገራችን ሰላም ያድርግልኝ። ከዚህ ቆሻሻ ዘረኝነት አውጥቶ ሰላሙን ያስፍንልን። በተረፈ ሰላም ጊዜ ይሆነላችሁ። በመልካም እንደምመጣ እግዚአብሔር እንግዲህ ይርዳ ይርዳችሁ ማለት ነው።